እሺ ውድን የተከበራችሁ ተማሪዎች ዛሬ ስለ ቀለም ኤግዛም ክላስ አንዳንድ ነገር ልበላችሁ ብዬ ነው። ቀለም ኤግዛም ክላስ ነው ናቹራል፣ የሚሆን ሶሻል ተማሪዎች በጣም እጅግ ወሳኝ፣ አሁን ላይ በጣም የሚያስፈልጋችሁ አሁን ላይ ጥያቄ ብቻ ነው የምንሰራው። ከእያንዳንዱ ቻፕተር ለምሳሌ ማየት ትችላላችሁ። በዚህ መልኩ ኦሮሚያ ክልል ያላችሁ ተማሪዎች አማርኛ መናገር ባትችሉ እንኳን ኤክስፕላኔሽኑ በጣም አሪፍ ስለሆነ በዚሁ መልኩ መረዳት ትችላላችሁ። አማርኛ ለሚቸግራችሁ ሌላም ሀድያም ሆነ ወላይታ ሶዶም ይሁን ኬትም ይሁን ኬትም አማርኛም አትችሉ ኤክስፕላኔሽኑ እንግሊዝኛ በጣም ቀላል ስለሆነ ሰው ለእናንተ ማይ ከብዳችሁ ያናክ ለሚያስቸግር አይደለም ነው የሚሆነው የትኛውም ተማሪ ጥያቄ ካለው ደግሞ እንደፈለገ መጠየቅ ስለሚችል ብዙ ጥያቄዎች ስለምንሰራ አሪፍ ውጤት መስራት ትችላላችሁ ብዬ አስባለሁ። ስለዚህ ከዚህ በፊት ብዙ ጊዜ ጥያቄዎች አፕሎድ የምናደርገው ዩቲብ ላይ ነበር። አሁን ላይ ብዙ ጥያቄዎች ልታገኙ የምትችሉት ቴሌግራም ላይ ስትመዘገቡ በጣም ብዙ አሪፍ ጥያቄዎች ታገኛላችሁ ከሌሎች በተሻለ ማለት ነው። ሬሚዲያል ላይ ያላገኛችሁ ተማሪዎች ወይም ደግሞ ብዙ ጥያቄ የማታገኙ ተማሪዎች እዚህ ታገኛላችሁ። ቪዲዮ ነው፣ አሪፍ ኤክስፕላኔሽን እየሰጠ ነው የምትማረው። ስለዚህ ምንም የሚከብዳችሁ ነገር አይኖርም። አሁንም የምላችሁ ነገር ቢኖር ያላችሁ ቀን ትንሽ ቢሆንም ፈተና ሳትስሩ ብትገቡ ብዙ ነገር ልታጡ ትችላላችሁ። ኢቨን እያወቃችሁ ጥያቄ ሚስ ልታደርጉ ትችላላችሁ። ስለዚህ እኛ ጋር የሚዘጋጁ ጥያቄዎች በሙሉ አሪፍ ኤክስፕላኔሽን እና በትምህርት ሚኒስቴር የሚወጡ ጥያቄዎችን መሰረት ያደረገ ስለሆነ እነዚህን ጥያቄዎች ሰርታችሁ ከገባችሁ ሪሜዲያልን አሪፍ ውጤት ሰርታችሁ ትወጣላችሁ። ስለዚህ ወደ እኛ ጋር ብትመጡ ብዙ ነገር ታገኛላችሁ ነው። እዚህ ከቴሌግራም ጆይን ብታደርጉ። ሶ ብዙ ተማሪዎች ተመዝግበዋል፣ ግን ይቀራል። ብዙ ተማሪ ይቀራል ያልተመዘገበ ሶ ለእናንተ መቶ ብር ያን ክል ይጎዳቸዋል ብዬ አላሰብም። መቶ ብር ማለት በጣም ትንሽ ነገር ናት። ከልፋቱ አንፃር እጅግ በጣም ትንሽ ነው። ፍሬሽማን ላይ ስትገቡ ታዩታላችሁ። ለሁለት ሴሚስተር ከፍላችሁ የምትገቡት ከአምስት መቶ ብር በላይ ነው። ስለዚህ እኛ ጋር ለሁለቱም ሴሚስተር ማለት ይቻላል መቶ ብር ነው የምትከፍሉት። ስለዚህ ያን ክል ብዙ አይደለም እናንተን በማይጎዳ መልኩ ነው። በዋናነት እኔ እናንተ አሪፍ ውጤት ሰርታችሁ እንድታልፉ ነው የምፈልገው ሁሌ እንደምላችሁ ቴሌግራም ላይ ተመዝገቡ። ለምሳሌ ላሳያችሁ፣ ሂስትሪ ከቻፕተርቱ ብቻ የወጡ ጥያቄዎች ናቸው፣ ሰርተናቸዋል ወደ ስንት ጥያቄ? ወደ ሁለት መቶ አስራ ምናምን ጥያቄዎች ናቸው። ሶ በዚህ መልኩ ነው ጥያቄዎቹ። ሶ ወደ መቶ ምናምን ጥያቄዎች ናቸው። ሶ ባዮሎጂን በዚህ መልኩ ሰርተን ቻፕተር ዋን፣ ቻፕተርቱ ጨርሰናል። ፊዚክስ ቻፕተር ዋን፣ ቻፕተር ቱ ከኔማቲክስ አሁን የወጡ ጥያቄዎችን ልንሰራ ነው። ሶ ሳይረፍድባችሁ፣ በቅርቡ ነው የጀመርነው፣ ቶሎ ተመዝገቡ። ኬሚስትሪ ጨርሰናል። ቻፕተር ዋን ጨርሰናል። ቻፕተር ቱ ትንሽ ነው የቀረን። ሶ ኬሚስትሪ እንጨርሳለን ዛሬ የቻፕተርቱ 2 ጥያቄዎች ሙሉ ወደ 100 ጥያቄዎች እንሰራለን። ሶ በጣም አሪፍ ይሆናል ማለት ነው። ማትስም ቻፕተር ዋን ጨርሰናል። ስለዚህ አንድ ክላስ ብቻ ነው የሚቀረን እናጠናቅቃለን። ሶ ቶሎ ቶሎ እንጨርሳለን። እንግሊዘኛም በተለይ ችግር ያለባቸው ስለ ቴንስ አሪፍ ጥያቄዎች እየሰራን ነው። በተመሳሳይ ደግሞ ኮንዲሽናል ሴንቴንስ፣ አክቲቭ ፓሲቭ ምናምን እነዚህ ርዕሶች ጨርሰናል። ስለዚህ ከዚህ በኋላ ጥያቄዎች በደምብ ልንሰራ ነው። ያልተመዘገባችሁ ተማሪዎች ካላችሁ ጥያቄ ባለ መስራታችሁ ብዙ ነገር ሉዝ ታደርጋላችሁ። አሁንም እንደምላችሁ ሶ ባዮሎጂን በዚህ መሰረት ነው የተሰራው። ፊዚክስ በጣም አሪፍ አሪፍ ጥያቄዎች ከቻፕተር ዋን ጨርሰናል። ከቻፕተር ቱ ፈርስት ወደ ሰላሳ ምናምን አሁን ዛሬ አርባ ምናምን ጥያቄዎች አፕሎድ አድርጌላችኋለሁ። ከዚህ በኋላ ቶሎ ቶሎ እየፈጠነ እነሱም ጋር እንሄዳለን። በተለይ ፊዚክስ ማትስ ምናምን ለሚከብዳችሁ ተማሪዎች አሪፍ ማበረታቻ ወይም ደግሞ አሪፍ መነሻ ይሆናችኋል። ጂኦግራፊ ቻፕተር ቱ ልንጨርስ ነው። የተወሰኑ ጥያቄዎች ሰርተናል። ስለዚህ የሚቀረን አንድ መቶ ምናምን ጥያቄ እንጨምራለን። ጂኦግራፊንም እንጨርሳለን ቻፕተር ቱ። ሶ ቶሎ ቶሎ እየሄድን ነው። ስለዚህ በቅርቡ ነው ገና የጀመር ነው። ስለዚህ ሳይረፍድባችሁ እኛ ጋር የምታገኙት ይሄ ቱቶሪያል ቪዲዮ ምናምን አታገኙ የምታገኙት ጥያቄዎች ናቸው ጥያቄዎቹ ናቸው። በጣም ብዙ የምንሰራው ጥያቄዎቹ በቪዲዮ ነው የምንሰራው። ስለዚህ እነዛ ቪዲዮዎች ዩቲዩብ ማለትም ቴሌግራም ላይ ስገቡ ሁሉንም ታገኛላችሁ። እስከዛ ቴሌግራም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቴሌግራም ዩቲዩብ ላይ አንዳንድ ጥያቄዎች ኢምፖስት አለን፣ የማይቀር ነው ወሳኝ ጥያቄዎች ስለዚህ ግን ቶሎ ኤግዛም ክላሱን ተመስገቡ። መቶ ብር የእናንተ ይጎዳቸዋል ቤ ሶ ትሪት አድርጌ አለው የለን ምናምን እንደሚሉ ተማሪዎች ሪያሊቲውን ተናግረው እንትን ለሚሉ መዝግብ ያሉ አሁንም እንደዚህ አይነት ተማሪ ካለ ጥያቄው ከሚያመልጣችሁ ከኔ ጋር ተነጋገሩ። ቴሌግራም ላይ አውሩኝ። ስልክ ቁጥሩን ልንገራችሁ ሶ ይሄን ስልክ ቁጥር ሴቭ ታደርጉና በዚህ ስልክ ቁጥር ታወሩኛላችሁ። ሳፋሪኮም 0799519972 ወይም ኢትዮ ቴሌኮም 0995559658 ይሄ ስልክ ቁጥር ደውላችሁ ሳይሆን ቴሌግራም ላይ ነው የምታወሩኝ። ሜሴጅ ላይ የፈለጋችሁት መጠየቅ ትችላላችሁ። ኢትዮ ቴሌኮሙ ላይ፣ ሳፋሪኮሙ ላይ ባትልኩልኝም ማለት ነው። ሶ ቴሌግራም ላይ በእነዚህ በሁለት ስልክ ቁጥሮች አውሩኝ መመዝገብ ትችላላችሁ ማለት ነው። ሴቭ አድርጋችሁ ቴሌግራም ላይ መመዝገብ እፈልጋለሁ ሬሜዲያል ተማሪ ነኝ ብላችሁ ጻፉልኝ። ጉድባይ